ትናንትና ነው የሰው የሰው ዓይን ነው የሰው ዓይን ነው። ሩታ የሄርሜላ ወርቅ ነው መረጃ ደረሰኝ ብላ እንግዲህ፣ ሩቲ የሰውን ወሬ ባትሰሚ እንደኔ መልካም ይመስለኛል። እሱ ጥሮ ተጋግሮ ነው ይህንን ያመጣልሽ። ሄርሜላ ሲጀመር በምን አቅሟ ነው ይህንን የሚያደርጉት? በዙሪያ ያሉት እና ቤላ፣ እነ ብሩኬ፣ እነ ትንሹ ምናምን ናቸው እንደዚህ ያደረጓት ማለት ነው። እና አብርሽ በጣም ነው ልቡ የተሰበረው ትናንትና ደስ ብሎ ሰርፕራይዝ አድርጎ እንደዛ ሲስማት፣ ሩቲ ግን ይሄን ማለት አልነበረብሽም የኔ ውድ። በመካከላችሁ ጥርጣሬ ካለ ከባድ ነው እና ሄርሜላ እንዴት የሄርሜላን ወርቅ አንጥቶ ላንቺ ዳይመንድ ለሆንሽ ሚስቱ እንዴት ይሰጠኛል ብች ታስቢያለሽ? ሩታያ አትሳሳች፣ ወደ ራስሽ ተመለሺ። እውነት ሄርሜላን ከውስጥሽ አውጫት። ሄርሜላ የእናንተን ትዳር ልታፈርስ ነው የመጣችው። ስለዚህ እናንተን የምትጠቅም ሳትሆን እናንተን የምትጎዳናት ማለት ነው። እና እንዴት ይሄ ነገር ሊሆን ይችላል? እውነት በጣም ነው የሚያሳፍረው። እንዴት ይሄ ሄርሜላ የሜዳ እያኮናት እንኳን ወርቅ ልገዛ አይደለም ቀርቶ። እንዴት ይሄማ እንደዚህ መወርቅ መገዛ ከሆነማ በጣም ጥሩ ሰው ጎበዝ፣ ጀግና ናት ናት፣ ታታሪ ናት። አረሷ በየሆቴሉ ስትተኛ ነው ያየናት። ጎዳና ለጎዳና ስትሄድ ነው ያየናት። ስለዚህ እኔ ሩትዬ ወደ ራስሽ ስትመለሽ እንደኔ እንደኔ መልካም ነው። እንዴት ሄርሜላ አረ፣ እንደ እውነት ይሄንን ደውላችሁ መረጃ የምትነግሯት ሰዎች ግን በጣም ባለጌ ናችሁ። ሸምና ሸርን እንኳን ልታውቁ ይገባል ማለት ነው። ሄርሜላ እውነት ነገጧት ደግሞ ብላችሁ ብላችሁ፣ መኪናውም የሄርሜላ ነው ብላችሁ ለሩታ መረጃ ትሰጧታላችሁ ማለት ነው። ይሄ ነገር በቃ እንዲቀዘቅዝ አይፈለግም። በቃ ሄርሜላ የምትባለው ከዚህ ድራማ ውስጥ ሊያስወጧት አይችሉም። ምክንያቱም ሚዲያ ሚዲያውን ሄርሜላ እያሟሞቀችው ስለሆነ ግዴታ የሄርሜላ ስም መጠራት አለበት። ምክንያቱም ሌሎቹም በዙሪያው ያሉ መቶች እንዲገቡ ምናምን ይፈልጋሉ ማለት ነው። በጣም ገራሚ ነው። አብርሃምና ሩታ ግን ከትዳራችሁ ሄርሜላን ብታስወጣት እንደኔ መልካም ነው። ለኦዲንስ ክብር ቢኖራችሁ መልካም ነው። ስድስት ወር ምናምን በቃ በሄርሜላ ተሰራ አይደለ አይበቃም? እውነት ወደ ራሳችሁ ብትመለሱ መልካም ነው ብዬ ነው እኔ የማስበው። ከአንድ ባለትዳር ዳር እንደዚህ ጠዋት ማታ አረ በጣም ይደብራል። ቤተሰብዬ እኔ ላይክ ሼር አድርጉ። ይድረስ ላብርሽ እና ለሩታ ማለት ነው። የወርቁ ጉዳይ እንግዲህ መረጃው ከየት እንደደረሳት ሩታ ልትናገር አልቻለችም። በጣም ነው ያዘነችው። አብርሃምም እንግዲህ በጣም አዝነዋል።